አልፈልግም። ቀስ በሉ ቀስ በሉ። ኧረ ቡቡ ምን ነክቶ ነው? እንደዚህ በልጅቷ ሕይወት ላይ ተጫወትክ እኮ። እንዲህ አስደነግጣት ልጅቷ መችስ ጭንቅላቷን እንደሚያማት ታውቃለህ። ስትደነግጥ ማለት ነው። እንደው እናንተ ሰዎች፣ መኪና ውስጥ ብትገባ ሳሁን ስትመጣ እንዴ ሚፍታህ ምን ሆኖ ነው? ልታንቃት ነው? እንዲ ደግሞ ደንግ ጣላ ራሷ እያለች እንዴ፣ አንዳንዴ እንዴት ነው የምታስቡት ግን እናንተ? እንደዚህ አይነት ፕራንክ ስትሰሩ ማለት ነው ለሰው ልጅ እያሰባችሁ ስደነግጥ ሀይሜ ራሷን ያማታል ታውቃላችሁ፣ ራሷን አታውቅም። እና በደነገጠ ሰዓት መኪናውስ ብትገባስ? እንደዚህ አይነት ነገር ስትሰሩ ካጠገባቸው ሰው አድርጉ። ደንግጠው ለሚመጡ ሰው እንጂ ዝም ብላችሁ እንደ ቀልድ እንደዚህ በጣም ይደብራል። ለዛውም እንደዚህ ያልክ ብሩክ ማለት ነው። እና በጣም ይደብራል። ለነስ ለመናገር ማለት ነው የዛሬው ፕራንክ ማለት ነው የሚደብረው ፓርት ምንድነው? ሃይሚጋ ሰው ሳይኖር እንት ማለቱ። ፕራንኩ ይሰራ ጥሩ ነው ግን ለሃይሚጋ ወይ ሰው እንዲኖርን ማድረግ ነበረበት ወይ ደግሞ በቃ የሆነ ነገር ማድረግ ነበረበት ብሩክ ማለት ነው። ምክንያቱም ከባድ ሪስክ የሚያስወስድ ነገር ስሰሩ፣ ለዛም ሰው እያሰባችሁ፣ ለራሳችሁ ብቻ አይደለም እና ሚፍታ በጣም ይገርማል። እዚህ ጋ ጉድ አርጋችሁ አርጋታል ሀይሜ ማለት ነው። በጣም ደንግጣለች። ፈዛ ቀረች እኮ ምስጊን በገዛ ልጅሽ አስተምረሽ አስተምርሽ፣ ቡሩክ በቃ አልተቻለም፣ አሁን ላይ ማለት ነው። እና ደግሞ ሰላም ጤና ይስጥልን፣ ውድና የተከበራችሁ የቻናላችን ቤተሰቦች፣ እንዴት ናችሁ? አለሁ፣ እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። በኒጋ ዛሬ እንግዲህ ቡራችን እንዲህ አይነት አክሲ ይዞ መጥቶናል። ግን እንደዚህ አይነት ነገር ስትሰራ ማለት ነው አረንጓዴ ሳይሆን የሚቀባው ቪንት ሆኖ ልክ እንደዚህ ያርገ ነው። ምናልባት ያው የብሩክን አክት ብዙዎቻችሁ ዩቱበሮች ኮፒ ስለምታደረጉ እንደሱ አይነት ከምትጠቀሙ እንደዚህ አይነት ቪንቶ ተጠቀሙ ቪንቶ ልክ እንደዚህ ቪንቶ ቀብታችሁ እጃችሁ ላይ ደግሞ ያኔ ኤዲቲንግ ምናምን ይሄ ኤዲቲንግ ነው ያደረኩት እንደዚህ ማድረግ ልመዱ ኮፒ ማድረጋችሁ ስለማይቀር ብዬ ነው እንጂ አሁን የቡራ ቀይ አይደለ ወይ ምን አይደለ ሆስፒታል ገብቶ እንደወጣ ደግሞ ጥርሶ የወለቀው ልጅ ማን ይሆን ማን ይሆን ጥርሶ የወለቀው ለሃይሚ ብለ ጥርሶ ይወለቀ አይደለ ጉድ ነው ወንድ ሆኖ ተፈጣል ቻላቅም ሲል ገረመኝ ወንድ ልጅ ሆኖ ከሰው ጣላ ወንድ አለ ኧረ የለም አራንተው ሳስተሃላንታ አስብ መጀመሪያ ቆም ብልክ ብሩክ ማለት ነው። ምክንያቱም ወንዶች በሆነ ነገር ይጣላሉ። ግን እሱ ተጣልቻ አላውቅም እኮ አለ ወይ ነው እንግዲህ አንተ ከቤት ወጣ አታውቅም እንዴ? ጥያቄ ነው። ቤተሰብ ወንድ ልጅ ብዙ ጊዜ ወይ ኳስ ጨዋት፣ ኳስ ሜዳ ከጓደኛችሁ ጋር ቦክስ ጣላላችሁ። ብዙ ጊዜ ወንድ ይጣላል። ይህን ወንድሞች ይጣላሉ። እና በልጅነታቸው ማለት ነው እንግዲህ ያው ልጅም ልጅ ልጁ አይደለሁም ለማለት ልጅነት ጨዋታ አልተጫወትኩም ማለት አይቻልም እንግዲህ እና ፕራንኩ ጦሩ ነው። ግን የምትወዱትን ሰው እንደዚህ አይነት ነገር ስታደርጉ ጥሩ ነው። በነገራችን ላይ ይህን አይዲያ እንዲሰሩት ሁልጊዜ እያወራኋቸው ነበረ፣ ግን ቆይቷል። ካወራቸው እኔ ማለት ነው። ግን ውጭ አይደለም ያልኳቸው ነበረ። ሆስፒታል ውስጥ ሆኖ ምናምን ነበር ያልኩት ማለት ነው። ግን ደግሞ ላ ፕራንክ ለሚደረገው አካል ሰው ከጎኑ አድርጎ ምናምን ነበር ያልኩት። እነሱ ጭራሽ በደረቁ እያሉ ያዙ ይልቀቁኝ እያሉ የሚፍታህ ምን አስበህ ነው ጠፍታ ከመምጣት እቺ መድኃኒት የምታክል ልጅ አሁን ምን አረገች? ቆ እንደዚህ በሀሳብ እንደዚህ በቃ በቆመችበት አስቀራሃት እኮ ሀሳቧን ቴንሽኗን ሁሉ ሰረቅከው። ሚፍታህ ምን አስበህ ነው? ወይኔ ቡራ ደሞ ወይኔ። ምላሱ በቃ የሆነ ያዘ። ልቀቀኝ ሲል የእውነት አላስመሰለውም። የእውነት አስመሰለው እኮ በኢየሱስ ስም። ትናንትና ትላንትና እንደዛ ደስታ ሳይተን ዛሬ እንደዚህ ተመታሁ፣ ጥርስ አወለቅኩ፣ ተገነጠልኩ ስትል በስም ደነገጥኩኝ። እኔ ማታም ሌሉን ሳይው ማን አባቱ ነው ደግሞ የመጣው በቃ ምናምን የሃይሚያ ፍቃሪ እንኳን ብዬ በጭንቅላቴም አልመጣልኝም፣ ግን በቃ ከማንጋ ተጣልቶ ነው ምናምን አልኩኝ። በቃ ማለት እሱ ትዕግስት አቷል፣ አሁን አሁን ላይ ማለት ነው ከማንጋ ሄዶ ተደባደበ። ያው ፍቅር ያደባደበ የለ እና በቃ ይሄ ልጅ በቃ ሄዶ ተደባደበ። ምን ሆኖ ነው ብዬ ደነገጥኩኝ። አይገልጸውም እናንተ ስገባ ሚፍታህና እሱ ናቸው። እንደዚህ እንደዚህ እንደዚህ አዝጋታለሁ፣ ጨጓራዋን ልጣት አለሁ ለካስ ለሀይሚ በቀል እያዘጋጁ ኖሯልና ውድ ቤተሰቦች መለላችሁ ፈልጌ ነው። እንግዲህ ሰሞኑን ቡቡ ሴጣኔ ተነስቶብኛል፣ ጅኒ ተነስቷል እያለ ነው። በኋላ ደግሞ ጅኒ ተነስቶ ሀይሚ ፕራንክ ስታረግህ ማለት ነው። አኩርፋ ብትመጣ እኔ ጡጦ ነው ይ የምመጣው ጡጦ ነው እንድትጠባም አደርግህ ማለት ነው። እየምሬ ነው የምላችሁ ምክንያቱም ለምን በቃ ይቺ ልጅ እሷን ብድሯን መመለስ አለባት። ብድር ብድር በምድር ነው። ፕራንክ ፕራንክ ነው፣ አለቀ። ቤተሰብ ሌላ ወሬ እንድታወሩ አልፈልግም። ፕራንክ ፕራንክ ነው። አሁን ዛሬ በጣም ነው ደርቃ የቀረችው። የምሬ በቃ ባለችበት ቆሞ ብላ በቃ ምንም በቃ ትደነግጥ ሀይሚ ማለት ነው። ሁለመናዋ ነው እንትን የሚሆነው ማለት በቃ ምንም ስትነካው ራሱ እየደነገጠች ነው። በቃ እጇ እንዲ ስብስብ እያደረገች ስቅቅ በቃ በስም አብ ወወልድ ወመንፈስ ቅዱስ እኔ ልሳቀቅልሽ እኔ ልሳቀቅልሽ። አይዞሽ፣ አይዞሽ ያልፋል። ብድርሽን ትመልሻለሽ አንችም ማለት ነው። ሀይሜን አትንኳት እንጂ ከነካችኋት እጥፍ እጥፍ ድርብ ነው። እና ብሩኬ፣ ነገ ብድሩን አትችለውም። ሰሞኑን አንተ እንዲ ታጠራ ጠር ያለች ፕራንክ ታደርጋለህ። ከዛ በኋላ እናቴ ሀይሚ ሶስት ቀን ስትሄድብህ ጉድ ነው የሚፈላው። ባለፈውም እንደዚህ ነው፣ ምግብ ቤት አስገብቶ አለ አፏ አጉርሶ አለ አፏ አጉርሶ አፏ ቀይ እስኪሆን ድረስ። እግዚአብሔር አንዳንዴማ ብሩክ ያናድደኛል። ሀይሚን ሲያጎርሳት ግን ማለት ነው የሆነ ላይ ያለበት ጥቅጥቅ ነው የሚያደርግባት፣ እና አፏ በቃ በጣም ቀይ ነው የሚሆነው። ሸሚዟ እሷን በቃ ትቀበላለች ማለት ነው። እና ይሄን ነገር እህን ቴክ ኬር ብታደርግ በጣም ጥሩ ነው ብሩክ። ከዛ ውጪ እንግዲህ በደሉን ቻለው፣ ቻለው ምንም ማድረግ አንችልም እንግዲህ ብዙ እህቶች ማለት ነው አንተ ስታኮርፍ አንተ ስትበሳጭ ውያማቸዋል። ሀይሚ ደግሞ ፕራንክ ስትደረግ እንደዚህ ነው በቃ ዋጥ አድርጋ ዝም ነው በቃ ወደ ውስጧ ነው የምትውጠው ንዴቷን ማለት ነው እንጂ ዛሬ አሁን በጣም የተናደደችው ከነገራት በኋላ ማለት ነው፣ ግን ደግሞ የሚፍታህም ስላለ ቀለል አድርገዋለች። ብቻ ያው ጥሩ ነው፣ ደስ ይላል። ግን እንደዚህ አይነት ሪስክ የሚያስወስድ ነገር ስታረጉ ሰው ጋር ጎኑ ሰው እንዲኖር ማድረግ አለባችሁ። ምክንያቱም ይሄ ሰው ደንግጦ በሚመጣ ሰዓት አሁን አጠገቡ ስድ ድረስ ቦርሳዋን ውርውር ነው ያደረገችው በጣም የደነገጠችው። ሶ እንደዚህ አይነት ነገር ስታደርጉ አብሮት የሚሆን ሰው አድርጉ ወይም ደግሞ አላውቅም እንግዲህ ወይ ቤቷ ከጀርባ ከሆነ ያኔ ታክሲ ምናም መኪና ከሌለበት ችግር የለውም ያኔ ቅርብ ቦታ ከሆናችሁ ማለት ነው። እሱን እናንተ ናችሁ የምታውቁት። ግን እኛ ያየነውን ነገር ከመናገር ወደኋላ አንልም። ለሰው ልጅ ሕይወት ሪስክ የሚያስወስድ ነገር ፕራንክ ስታርቡ አጠገቡ ሰው አድርጉ። የሚመጣው ሰው ማለት ነው ቢያንስ ይጠብቀዋል የሆነ እና እንደዚህ አድርጉ። ፕራንካችሁን ብቻ ቪዲዮችሁን ብቻ እያያችሁ አትስሩ። አንዳንዴ የሚጸጽታችሁን ነገር ትሰራላችሁ። ቤተሰቦች ቤተሰቦች አልኩኝ፣ ሀይሚና ብሩኬ እንዲሁም ሌሎቻችሁም ሌሎቻችሁም አሁን እያያችሁ ትሰራላችሁ በእርግጠኝነት ማለት ነው። ብሩኬ የሰራውን ብዙ ሰው ስለሚሰራው፣ ሀይሚም የሰራችሁን የሚሰራ አለ። ግን አሁን ብሩኬ የሚሰራውን አክቲንግ ስትሰሩት አጠገቡ ሰው ማድረግ ልመዱ። አሁን ዛሬ ሀይሚ እውነት ከባድ ሪስክ ነው የወሰደችው፣ የምሬን ነው። እሷ ደግሞ አንደኛ ነገር ስትናደድ ራሷን አታውቅም በጣም ራሷን ያማታል። ቴረር ውስጥ ነው የምትገባው፣ የሌለ ማለት ነው። እና አሁን እሷ እዛ ቆማ ራሱ እሷ አይደለችም፣ እጇ ይንቀጠቀጣል ምናምን ነገር። እና ደግሞ ቀይ ሆኖ ብታይ ደግሞ በጣም ነበር የምደነግጠው። ያን ይሄን ከለር ራሱ በማድረግ በጣም ጥሩ ነው። እና ዛሬ አልተመቸኝም፣ የቡቡ ፕራንክ ይቅርታ አድርጉልኝ። ምክንያቱም እኔ ህይወት ሪስክ የሚያሶስ ፕራንክ አልወድም አልወድም። አይዲያው ጥሩ ሆነ እያለ ግን ሀይሚን ብቻዋን እንድትመጣ ማድረግ አልነበረበትም። ምክንያቱም እሱ አሁን ደንጋጭራት ማታቅ ማለት እንደ ተበዳይ ናት ለማለት ፈልጌ ነው። ተበዳይ ስላችሁ ያኔ አታቅም በቃ ደንግጣለች። በቃ እንደዚህ ቦታ ነኝ፣ እንደዚህ ቦታ ነኝ በስልክ ውስጥ እየጨዋች ነው። ካለበለዚያም ደግሞ ሚፍታ ምን ታደረጋለህ ደውለህ፣ ብሩኬ እኮ እንደዚህ እንደዚህ ሆኖ አገኘሁት እና በእናትሽ አሁን ፈልግሻለሁ፣ አስቸኳይ ትላለህ እንጂ ብሩኬ እዛ ስልክ ውስጥ ያዙኝ፣ ልቀቁኝ፣ ፍለጡኝ፣ ቁረጡኝ ስትል በጣም የምትረበሸው ልጅቷ እውነትም በዚህ አጋጣሚ ግን በጣም ነው ማደንቃት ማለት ነው። እንደዛም ሆነ አጠገባችሁ ደርሳ እንደዚህ በማውራቷ ራሱ እኔ በሆነ እዛው ነው የምወድቀው። የምሬን ነው ማለት አይ፣ አይታወቅም አሁን ላይ ጊዜውም አስከፊ ስለሆነ የሚፈጠረው ነገር ይከብዳል እና እኔ እኔ እኔ ደነግጣለሁ። ይቅርታ አድርጉልኝ። የምሬን ነው እና እዚህ ድረስ ራሱ መምጣት አልችልም፣ ግን በመምጣቷ ራሱ በጣም ጎበዝ ናት። የምትደነቅ ሴት ናት። ውድ ቤተሰቦቼ፣ የዛሬ አመለካከቴ ይሄንን ይመስላል። ለምን እውነተኛ ነገር ስለሆነ ማለት ነው። ብሩክ ያደረገው ነገር ትክክል ስላልሆነ አይዲያው፣ ሁሉ ነገሩ ትክክል ነው። ግን ሀይሚ ጋ ሰው ማድረግ ነበረበት። ሰው ሳይኖር እሷ ጋ በሚፍታህ ስልክ ተደውሎ ያዙኝ፣ ልቀቁኝ ምናምን ብሎ መጮህ አልነበረበትም። ይሄ ብቻ ነው ጥፋቱ። ከዛ ውጪ አጠገቡ መታ ያደረገው አክት ምናምን ምናምን እሱ የራሱ ችሎታው ነው እሱ መብቱ ነው። ግን ስትመጣ ማስተካከል ነበረበት ወይ ሰው መኖር ነበረበት ወይ ደግሞ የሚፍታህ እሱ ሲያወራህ አንተ ለብቻ ሆነ ማውራት ነበረበት። እሷ ማወቅ አልነበረባትም። ይሄ ነው ስህተታችሁ። ቤተሰቦችም እርግጠኛ ነኝ ይሄ ይመስለኛል ብዬ ነው። እኔ የራሴን አመለካከት ነው የምሰጠው። በነገራችን ላይ ብዙዎቻችሁ ማለት ነው እኔ ቅድም ሰብስክሪብ አላደርጉም ምናምን ብዬ ያወጣው ያወጣቸውን ሰዎች ማለት ነው እሱ መብታቸው። እኔ ሲጀመር የቱ ቻናል አሁን ከጀመርኩ ያኛው ቻናሌ ነው እንጂ ረጅም አመት የቆየሁት አራት አመት ምናምን ይሄኛው ቻናሌ ከከፈትኩ አስራ አንድ ወሬ ነው። በአስራ አንድ ወር ውስጥ ይህን ያህል ሰብስክራይብ ማግኘት በጣም ተመስገን፣ እግዚአብሔር ይመስገን። ከሌላ ሰው ጋር የምታወዳድሩኝ አላችሁ። እነሱ በጣም ብዙ ቪዲዮም ቪዲዮም አላቸው ብዙ ቪዲዮም አላቸው ሰርተዋል። ዩቲዩብ ከከፈቱም ከአራት አመት አምስት አመት፣ አሁን የቼ ያላችሁኝ ልጅ አራት አመቷ ምናምን እሷ ከከፈተች ማለት ነው። እዚህ አረብ ሀገር ነበረች፣ በባለፈው ሄዳ እንደውም ሀይሚ ሀይሚን ኢንተርቪው ያደርጋታለች ማለት ነው። ሀይሚን ያግኝታታለች። ሶ አሁን የምትለቀው እሷ በቀን ቢያንስ አምስት ስድስት ሰባት ቪዲዮ ነው። እኔ በቀን ሶስት ነው የምለቀው፣ እሱንም በጣም ተጨናንቄ ተጣቢ። እኔ ያለሁት አረብ ሀገር ነው፣ እሷ ያለችው ደግሞ እቤቷ ነው። እንደውም ከዚህ በላይ መስራት ይጠበቅባት ነበር እሷ ማለት ነው። ምክንያቱም አገሯ ያለችው እኔ ሀገሬ ብሆን ማለት ነው። እንግዲህ እማልፈጥረው አይዲያ የለም። በሰው ራሱ አልሰራም። አገሬ ከገባሁ በሰው ራሱ አልሰራም ወይ ሄጄ አግኝቼው አብሬው ሰራለሁ እንጂ የሰው ቪዲዮ እንደዚህ ሆነ እንደዚህ ምናምን አልሰራም። በራሴ ነው የምሰራው ማለት ነው አገር ቤት ብገባ እና እሷ እንደውም በጣም ወደ ኋላ ቀርታለች። በራሷ መስራት ትችል ነበረ እና እኔ ሰው ሰው እንዲህ አለና እኔ ሰው ያለውን ማለት አልፈልግም። እኔ በራሴ ሲስ ሲስ ነኝ፣ ኮንፊደንስ ያለኝ ሴት ነኝ። በራሴ የምናገራቸውን ነገር አስቤ አልሜ እናገራለሁ። የተናገርኩት ነገር ለእኔ የታየኝ ለእናንተ ላይ ይታያችሁ ይችላል። በዛ መካከል ደግሞ እኔ ደግሞ ከቤተሰቦቼ የሚሉኝ ነገር አስተካክላለሁ። ይሄ እኮ ቢሆን እንደዚህ ነው ሲሲ፣ ይሄ ትክክል አይደለም ካሉኝ ትክክል ያልሆነበትን መንገድ አያለውኝ ፍጹም እኔ ትክክል ነኝ እያልኩ አይደለም። ግን አንዳንድ ጊዜ እኔ የማይበት አንግልና ሀይሚ የምታይበት አንግል አንድ ላይ ሆን ይችላል። ሀይሚ ብሩክ፣ የብሩክ አንግል ትክክል ነው እና የእሱ ዩቲዩብ ቻናል ላይ እንደዚህ አይነት አንግል ይሰራል፣ እኔም የእሱን አንግል መከተል አለብኝ። ኖ እኔ እንደዛ አልፈልግም። የራሴ ያየሁትን ነገር ነው እኔ የምናገረው የምሰራው ማለት ነው። የምፈልገውም እንደዛ ነው። በቃ እውነቱን ተናግሬ የወደደኝ ይከታተለኛል የጠላኝ ይከታተለኝ። ይሄ እኮ መብት እኮ ነው፣ መብት ነው እና እኔ በዚች አጭር ጊዜ ውስጥ አስራ ስድስት ሺህ ሰብስ አስራ ስድስት ሺህ ሰብስክራይብ በማግኘት ራሱ በጣም ተመስገን። በጣም ነው የማመሰግናቸው፣ አስራ ስድስት ሺህ ሰብስክራይቦች ሰብስክራይበሮቼ አመሰግናችኋለሁ። ይህን እድገት ይህን ለውጥ ፈልጋችሁ ስለሆነ የምታበረታቱኝ በጣም አድርጌ ነው ማመሰግናችሁ። ሰብስክራይብ ያላረጋችሁኝ ደግሞ ዛሬ እረስታችሁኝ ከሆነም ወይም ደግሞ በስተትም በምንም የሆነ ያነሳችሁ ከሆነ ሲጀመር ሰብስክራይብ ሳያደርጉኝ የሚያዩ ናቸው። እነሱ እኮ አላርጉ ሰብስክራይብ አላርጉኝ፣ ግን ቪዲዮውን ያውታል። ቪዲዮውን ስላያችሁ ደግሞ በጣም ነው የማመሰግናችሁ። ምክንያቱም ቪዲዮውን ማየቱም እኮ አንድ ስራ እኮ ነው። ይሄ ምንም ችግር የለውም እና ደስ ካላቸው ሰብስክራይብ ያደርጋሉ። ደስ ካላላቸው ማየታቸው በራሱ በጣም ነው የምናመሰግነው፣ ስላያችሁን ራሱ ማለት ነው እና ምንም ማለት አይደለም። ያው እኔ እንደ አጋጣሚ ተረስቶም ከሆነ የሆነ ነገር ብዬ ነው አውጥቼ ቅድም ቪዲዮ የሰራሁበት እንጂ ለምን አልተደረግኩም ብዬ ምናምን አይደለም። ምክንያቱም ሰው ወዶ ነው የሚያደርጋችሁ እዚህ ጋ እንጂ በግድ አይደለም እና ደግሞ እኔ እከሊት እንዲህ አለች ብዬ የእሷን አምጥቼ ምናምን ግልባጭ አልሰራም። እከሊ አምሳሽ ገባና እኔም አምሳ ሺ እንድገባ ይሄን መስራት አለብኝ ብዬ እኔ አልሰራም። በቃ ለእኔ የምፈልገው ለቻናሊ ይሆናል፣ ይመጥናል። ለዚህ ለማከብረው ሰው ይመጥናል፣ ይህንን ብለው ይሄ ይጠቅመዋል፣ ይህንን ብላት ይሄ ይጠቅማታል ብዬ ያመንኩበትን ነገር እናገራለሁ ከዛ ደግሞ ከቤተሰቦች ጋር የሚያስማማ ከሆነ እስማማለሁ። የማይስማማ ከሆነ አይ ይሄ አያስማማም ሲስማማም ሲሉኝ አስተካክላለሁ። በቃ ከቤተሰብ ጋር መመካከር ማለት ነው ይሄ። እና ውድ ቤተሰቦቼ የኔ ዓላማና የኔ ሐሳብ ይሄንን ይመስላል። በዛሬው ቪዲዮ እንግዲህ የሚፍታህ ለረጅም ጊዜ እንዳያችሁት ረመዳን በቃ አርጎ ነው በቃ የጾመው ማለት ነው። ሶ ላይ አይቸዋለሁ ቪዲዮ ሲሰራ እናት አባቱ ጋር ሄዱ አይቸዋለሁ። በጣም ነው የተገረምኩበት ማለት ነው። ከአንድ ሰው ጋር ማለት የገናኘም ጭራሽ መካ ነበር እንደውም የሄደ የነበረው እና አባቱ ጋር ሲሄድ ሬድ ዋን የሚባል ዩቲዩበር ጋ ከሱ ጋር ተገናኝተዋል እና እንዲሁም ከቤተሰቦቹ ጋር እና በጣም በጣም የሚገርም ወንድ ነው የሚፍታ ማለት ነው። ከእስልምና እምነት የሚገርመኝ ወንድ ነው በቃ እንዴት ነው ከሴት ራሱ ሀይሚን ብቻ ነው እጇን ነክቶ ሰላም ያለው፣ እጇን ነክቶ እንደዚህ በቃ እንትን ያለው። ሴት ራሱ ሰላም አይልም። በጣም ይገርመኛል። ብዙ ጊዜ እከታተለዋለሁ፣ ብዙ ጊዜ አየዋለሁ። ሴት ሰላም አይልም። ሀይሚን ግን ሰላም ብሏታል፣ አቅፏታል። ወደዳችሁም ጠላችሁም ይሄ እውነት የሆነ ነገር ነው። አንደኛ ቤቱ ምግብ የሰራች ጊዜ፣ ሁለተኛ ዛሬ ራሱ ሰላም ሲላት ነበረ፣ በመጨረሻ ሰዓት ማለት ነው እና ግርም ይለኛል። ብቻ ግን ያው ለሁሉም ነገር ደግሞ እያቀሳሰርሽ ነው እንዳትሉኝ ቤተሰብ። ይሄ ይሄ ወይኔ ተተኮሰብኝ ፈንጂ ነው። እሺ እና ይሄ የራሱ የእሱ አቋም ነው ማለት ውሳኔው ነው። እኔ ብዙ ቦታ በደንብ ነው የማየው በደንብ ማለት ነው። እና ከሁሉም ወንድ ለየት ያለ ወንድ ነው። በዚህ ሁኔታው ላይ ከማንም ጋር አይለጣጠፍም። ብቻ ለምን እንደሆነ አላውቅም። ነግርም ይለኛል ብዙ ጊዜ ጥያቄ ይሆንብኛልና፣ አንዳንድ ልጆች ባለፈው በኮመንት ነግራችሁኛልና፣ በእምነታችን አይፈቀድም ምናምን ብላችሁኛል ማለት ነው። አላቅም እንግዲህ ታዲያ፣ ለሌሎቹም እኮ አንድ አይነት አይደል እምነታቸው እና እንደዛ አይመስለኝም። ተፈጥሮ ይመስለኛል። ብቻ አላቅም። ኤኒዌይስ፣ ያው ያዝልቅልህ ነው የምለው። ወደ እነ ሃይሜና ወደ እነ ቡርኬ ተመልሰ መጥተህ ተቀላቅለሃል። እንግዲህ ደግሞ አንድ ቀን ቡርኬን ምግብ አሰራለን የሚፍጣህ ባለፈው ሃይሜና ተሰራችሁ አሁን ደግሞ ሃይሚ ቁጭ ብላ ብሩኬ ምግብ ሰርቶ ለሃይሚ እንዲያጎርሳት እንዲያበላት እንፈልጋለን ማለት ነው። ሚፍታህ ሰምተሃል? ሰምተሃል? እሱም ደግሞ የሚሰራላት አሁን ጾም ነው። በጾም ምን ይስራላት? ምን ይስራላት? በጾም ምስር፣ በየ አይነት ብቻ የሆነው ምግብ። እንቁላል አይሰራም አሁን ጾም ስለሆነ ማለት ነው። ወንድ ብዙ ጊዜ እንቁላል አልስራ የሚለው ስለዚህ እንቁላል አይሰራም። መኮረኒ፣ ፓስታ ወይም ደግሞ በየ አይነት አሰርተህ ለሃይሚ ሽክና አድርጎ ምሳ ያስበላት ማለት ነው። ሰምተሃል? ሚፍታህ ሰምተኛል ብዬ አስባለሁ። እና ውንድ ቤት ሰዎች፣ የዛሬ አመለካከቴ ይህንን ይመስላል። ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር ያደርጋችሁ ቤተሰብ ሁኑ። አመሰግናለሁ። ባይ ባይ